ስምአብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ጥቅምት 28 የሚነበብ ስንክሳር። የቅዱስ መርትያኖስና የመርቆሪዎስ እረፍት ጥቅምት 28። በዝች ቀን ቅዱስ መርትያኖስና መርቆሪዎስ በሰማዕትነት አረፉ። እኒህም ለቆስጥንጥንያ ሊቀጳጳሳት ለአባ ጳውሎስ ደቀ መዛሙርቱ ናቸው። ይህም እንዲህ ነው አሪዮሳዊ የሆነው ሁለተኛው ንጉስ ኮንስታንቲኖስ አባ ጳውሎስን በተጣላው ጊዜ ወደ አርማንያ አጋዘውና በዚያ በስውር በእስር ቤት ውስጥ አንቀው እንዲገሉት አደረገ። እኒህ ቅዱሳን መርቲያኖስና መርቆሪዎስ ግን የእረፍቱን ቀን ገድሉንም ጻፉ። አሪዮሳዊውንም ንጉስ ረገሙት። አንድ ክፉ ሰውም ወደ ንጉስ ሂዶ እነርሱ እንደረገሙት ወነጀላቸው። ንጉስም ያን ጊዜ ከአትክልት ቦታዎች በአንዲቱ ቦታ ተቀምጦ ሳለ ወታደሮች ልኮ ወደ እርሱ አስቀረባቸው። በሰይፍም እንዲገሏቸው አዞ ገደላቸው። በዚያም በገደላቸው ቦታ ላይ ቀበሯቸው። እስከ ዮሐንስ አፈወርቅ ዘመንም በዚያ ቦታ ኖሩ። እነርሱም ዜናቸውን በሰማ ጊዜ መልእክተኞችን ልኮ ሥጋቸውን ወደ ቆስጥንጥንያ በክብር አስመጣ። የአማረች ቤተ ክርስቲያንንም ሰርቶላቸው ሥጋቸውን በውስጧ አኖረ። በዚያችም ቀን በዓልን አደረገላቸው። ለእግዚአብሔርም ምስጋና ይሁን። እኛንም በቅዱሳን ጸሎት ይማረን። በረከታቸውም ከእኛ ጋር ትኖር ለዘላለሙ አሜን። የአባ መቅብዮ፣ የአባ ይማታ፣ የኖህ፣ የያፌትና የአብርሃም፣ የኢስሐቅ፣ የያዕቆብ መታሰቢያ። በዚችም ቀን የአባ መቅብዮ ከዘጠኙ ቅዱሳን የአንዱ የአባ ይማታ ዳግመኛም አባት ሆኖ እግዚአብሔር የያፌትን አገር ያስፋለት ብሎ የመረቀው ያፌት የአባቶቻችንም የአብርሃም፣ የይስሐቅ፣ የያዕቆብ መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኖር ለዘላለሙ አሜን። አስጀምሮ ላስፈጸምን ለልዑል እግዚአብሔር ክብር ምስጋና ይሁን። መቼ መች ለዘላለሙ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን ጥቅምት 28 የሚነበብ ስንክሳር ወደ እናንተ አቀረብን። በቀጣይ በአዲስ ክፍል በአዲስ ቪዲዮ እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ።